እንዳልኩ 37 ዓመት ነው፣ ሲጋራ ያጫስኩት ቀላል አይደለም። 37 ከታናሽ ሱሪ አትልበሱ፣ ይሄንን አታድርጉ፣ ጸጉራችሁ እንደዚህ ቀለም አትቀቡ፣ ጥፍር ቀለም አታድርጉ። ቤተክርስቲያን ያለውኩት ቡና ቤት አለ፣ ቁምጣ ስሩ የኳስ ነውና ግን ገንዘብ የት እንዳደርገው አለ። ማለቂያ የሌለ ብርሃን ማለት ነው ብርሃን ልክ ጨለማ ነው ያለው። ጨለማ ሆኖ ከዛ ከተማ ከተማ ትልቅ ከተማ እንደ አዲስ አበባ ማለት ነው ፎቅ ማት ያለው ሁለት ፎቅ እኔ እኔ ሌሊት ነው መብራት አለ ጨረቃ አለ ኮከብ አለ ብርሃን እሱ ማለት ነው ያ በብዛት ፎቅ ናቸው ያ ጎዳና የነበረ ሁለት ፎቅ አንድ ፎቅ እንደዚህ ያለች ጎበጥ ያለች አንድ ብለው ስትሬት ነበረች። እና እኔ ደግሞ ልክ ከላይ ማለት ነው ግን ወደ ወደ መሬት እንዲወርድ ደግሞ ፈራ። አልቆየችም ትንሽ ልክ ጨለማችን ሲል ቤት የኪዳነ ምሕረት ምስል አለ። የኪዳነ ምሕረት በትልቁ ሲመጣ ብርሃኑ ራሱ እንዲ ያስፈራል። በጮራ ራሱ እንደዚህ እጃ ዘርግታ ያለው እንትኖቹ በጣም ያስተነግዳል። አንድ ቀን ምናሉ ሲቀልድ ማለት ነው ደምሳስ የት ነው ቤተክርስቲያን የምትሄደው? አለ ቡና ቤት አለ አጠገብ ቤት እዛ ነው ይህን ቤተክርስቲያን ኮሱ ነው ባልኩት እዩ ራሱ ራሱ ቃሉም ራሱ ኃጢአት ነው አይደለም ሲሄድ ብዙ ሰው እያወራ ነበር፣ ማለት አለመሄድ ይሻላል። ምክንያቱም እዛ ሽፍታዎች አሉ፣ ተኩስ ምናምን በጥይት እንትን እያደረጉ ነው ምናምን የሚሉት ብዙ ወረ የሰማ ነበር ማለት ነው። ከሱም ተነጋግሬ ነበር፣ ሀብቶም የሚባል ማለት ነው። ደምሳስ እንደዛ ይባላል። አይዞ አንተ በውስጥን እምነት ስላለ ምንም እንደዛ የሚለኝ ሰው አልፈልግም። እኔ እንዲያስፈራራኝ ሰው አልፈልግም ለኔ እንትን ውስጤም ምን ይባላል በአማርኛ ትብዓት አንጀቴም እንትን አድርጎ የሚገፋን ነው እንጂ የሚያስፈራራኝ ሰው አልፈልግም። እና ሽፍታ ይሁን ኢትዮጵያ በሙሉም ሽፍታ ቢሆኑ ብረት ይዞ ቅዱስ ገርግሽ እነሱም ሲተኩስስ እንደፋንድሻ ነው ወደኔ የሚመጣ ያልኩ በትምከት ነው። ይመጣ ባባሊ አሁን ለምሳሌ ሰዎች ኢትዮጵያ ሙሉ ሲል ስድብ እንዳይመስላቸው ሁሉም ህዝብ ቢሆኑም ሽፍታ ማለት ነው ገባሽ እንኳን አንድ አንድ ሰዎች አሁን አክሲ ያለችንዚህ አሜሪካን እንዳለሁት ለአክሲ የሚነግራት ነበር። እንዲህ ብዬ ሊሄድ ሀሳብ አለኝ ከኔ እኔ የማያውቀው አገር ከኔ የሚሄድ ሰው ካገኘህ ጠይቅልኝ አንቺ ከሄድክ ከኔ ጥሩ ካልሆነ ግን ጠይቅልኝ ምናምን ሲላት፣ እሷ ልትሄድ አትችልም። ባለትዳርናት የአያት አያት የደረሰችና ብዙ እንትን ስላላት ማለት ነው። እሷን ማለችን ደምሳስ በዚህ እኮ በጣም አደገኛ ቦታ ነው። ለምን ትሄዳለ ሁሉም እኮ እምነት እምነት ነው አለችም። እዚህም አዲስ አበባ እንኳለ እንኳን አዲስ አበባም በአልጋይ እንኳን ቅዱስ ገርግሻለ ተይ፣ ስለ አዲስ አበባ አልኩት። ልክ ስንታሰር ራዕይ ይጀምራሉ። የት ነው ማን ነው እንደሚል አታውቅም። እና ሲጀምር ደግሞ ያው ውሃው ደግሞ ጸበሉ ደግሞ በቂጣችን ነው የሚመጣ እና ሰውነትን ግን እንትን ያደርግሃል። የከባድ ነው በጣም ልክ እንደምትገረፍ ያለህ ማለት ነው። እና ሲጀምር እኔ ይገባኛል ብቻ ነው የሚል እር ብዬን አላልኩም አላቅም። ማን እንዳለ አታውቅም ብዬ ሊሆን ይችላል። ግን ይህንን ልቤን በዚህ ወጥቶ እንዲሄድ በቃ ብቻ ነው የሚል አቅሌን ጠበበኝ። እና ከዛ ተሰወርኩት ተሰወርኩት። እና ልክ ጨለማ ነው ጨለማ ሆኖ ከዛ ከተማ ከተማ ትልቅ ከተማ እንደ አዲስ አበባ ማለት ነው። ፎቅ ማለት ያለው ሁለት ፎቅ ሌሊት ነው። መብራት አለ፣ ጨረቃ አለ፣ ኮኮብ አለ። ብርሃን የሱ ማለት ነው። ያ በብዛት ፎቅ ናቸው። ያ ጎደና የነበረ ሁለት ፎቅ አንድ ፎቅ እንደዚህ ያለች ጎበጥ ያለች አንድ ብለው ስትሬት ነበረችና እኔ ደግሞ ልክ እንደ ርግብ ከላይ ማለት ነው። ግን ወደ መሬት እንድወርድ ደግሞ እፈራለሁ፣ አልወደው። ከዛ እንደዚህ ያየሁትና ከዛ ከመሰወር በኋላ ደግሞ ተመለስኩት ማለት ነው። ወደ ራሴ ተመለስኩ። ወደ ራሴ ሲመለስ ሲያየው የት እንደነበርኩት አላውቅም። የሚገርም ግን ሁሉም ያ ጸበሉ ሲቆም ስንመለስ በብዛት የማይተው ሰዎች አሉ። እሪ እያሉ እስከ መጨረሻ ልክ ልክ ሲቆም እኔ ደግሞ እመለሳለሁ። መጀመሪያ የሚፈታ አይ ከነቀ ስንትን ያለሁት ማለት ነው በርብን ስስር ስታስር እኔ በቃ ሰው እግዚኦ ጊዜ ይላል፣ ሌላ ቅዱስ ቅዱስ ይላል፣ ሌላ አቡነ ዘበሰማያት ይደግማል። ብዙ ነገር ያስፈራል፣ ከፍራት አንጻር እኔ ደግሞ እንትን ስለማላውቅ ነው የሚሄጀ ስለማላውቅ፣ በቃ እግዚኦ ብላለ ከነሱ ጋር፣ አቡነ ዘበሰማያት ሲል ከነሱ ጋር ደግማለሁ። በቃ በጣም ያስፈራል፣ ይከብዳል። አሁን በቃ እንትን ያልኩ በቃ ጨነቅ ይመጣ። ጸበሉ ሲወጣ በጣም የጨነቅ ከማን በላይ እንዲህ ወደ ላይ ነው የሚፈልቀን። እኔ ደግሞ በርቢን ስር ነው ያለሁት። በቃ ለመሰወር ራሱ ጨነቀ። ሰው ይሰወራል ምናም ሲል ያው ጸበል የጸበል ባሕር እንዳለ ያው እኔ ግን ያው አላምንም። ሲሆን እንዴት ነው የሚሰወር ብዬ በጣም ይጨነቅ ነበር። እዚህ ያለሁት ያን ሴት ግን አየሁት መሰወር እንዴት እንደሆነ። ከዛ በጣም እየጨነቀኝ ነው። ልክ ሲሰወር ጨለማ ነው የነበርኩት። ሙሉ ሙሉ ጨለማ በቃ አለቅሳለሁ። እናቴን የታየችኝ ጨለማ ላይ ሆነ። ስለ እናቴን ሲያለቅስ የነበርኩት ይቅር ምናምን ብዬ ያለቆስኩት እንደዚህ የሞተች ይመስለኛል እንጂ እንደዛ አልታየኝም። እራሱ እናቴ ግን ስለ እናቴ ነው ስጭሁ የነበርኩት ያለቅስ የነበር በጣም አለቅሳለሁ። ቅርቤ ይበድየሻለሁ ቅርቤ ምናምን ያልኩት በጣም አለቅሳለሁ። ያኔ እንደዛ እያልኩት ጨረስኩት። በጣም እንዳልሞተች ታውቃለህ፣ እናቴ በሕይወት እንዳለች ታውቃለህ። ይህን ጨንቅሻል። ያኔ በጨለማ ወጥቼ በጨለማ ገብቼ በጨለማ ነው የወጣሁት። ያኔ አንደኛ ቀን በንድዝ በጨለማ ነው የገባሁት። ጨለማ ገብቼ ነው የወጣሁት። በሁለተኛ ቀን ደግሞ በብርሃኑ አባቴ ስጠራ ነበር። አባቴና የሆነ አገልጋይ ስጠራ ነበርኩት። አባቴ ስጠረ በቃ ሱምን እየጠራሁት በቃ አባዬ ቤት ተደስቼ ነው ምጠራ የነበርኩት። ያው በሁለተኛ ቀን ያው ትንሽ አልገባንም። ዮርዳኖስ የተጠመቁ ነበር ለምን በሴቶች ልማት ነው የሴት ጉዳይ ነበር። እና እሳ በዚህ ስለነበረ የወርዳን ስጠመቅ በስምንተኛ ቀን ጨርሼ እንትን ሲል ደግሞ በስምንተኛ ቀን ነው የምትገቢው፣ ጸበፍትን ስምንተኛ ቀኑ ቆይተሽ በስምንተኛ ቀን ነው የምትገቢው። ያኔ ሲገባ ትንሽ ሲገባ ጨለማ ነው፣ ቆይች ደግሞ ብርሃን ነው። ማለቂያ የሌለ ብርሃን ማለት ነው። ይህ ብርሃን ግን በእኔ አንድ በት የሚገለጥ ብርሃን አይደለም። ከዛ ኪዳነ ምሕረት ኪዳነ ምሕረት ነው ያለ አንድ ቀን ሦስት ቀን አይደል? ሦስት ቀን ነው። ኪዳነ ምሕረት ኪዳነ ምሕረት በርሜል እንደዚያ ነው፣ እንደዚያ ነው የሚገፉት እና ልክ ሲሰወር አንድ ግርማ ያለው ትልቅ ሰው ጢን እዚህ ብዙ ያለው ልክ እንደዚህ ሶፋ እንደዚሁ ቁመው የሶፋ ቁመው ሳይሆን ሲያየው ልክ ከነ ሶፋው እንት ብሎ መጥቶ በጎኔ እንደዚህ ልክ እንዳለን እኔ በዚህ ያለው አይደለም፣ እንደዚህ የሆነ ይስቀኛል። ቀይ ነው ግርማ ያለው ወደ ስንትን ሲመለስ የነበርኩት በቃ ከዛ፣ እንደገና ወደ ቅዱስ ገርግሽ ተመልሰን፣ ሲጠመቁ ደግሞ ጨለማ ነው፣ ግን ልክ መብራት መብራት ሲል ልክ እንደ ቀንን እዚህ ሳይሆን ልክ እንደ በረዶ በረዶ በጣም ነጭ ነው አደለ፣ ወይም ደግሞ ዳይመንድ ልክ እንደዛ፣ እንደ ዳይመንድ በዚህ በዚህ ምናምን ተገላገልኩት ማለት ነው ያ ልክ ሲመለስ ፊት የነበረ አገልጋይ ሶስት ቁጥር ያለው ቁምጣ ሱሪ ያደረገ ግርምኛል በቃ፣ ያ ሶስት ቁጥር ልክ ሲመለስ በእኔ ቆሞ ነበረ። የአገልጋይ ሰው ማለት ነው። ትንሽ ነው ደግሞ ሲያየው፣ ሱሪ ሲያየው ቁምጣ ሱሪ የኳስ ጨማጭም ያለ እንደዛ ነውና ሀያ ሶስት ቁጥር ያለ የሀያ ሶስት ቁጥር እኮ እኔ ነኛል። ከዚ እና አንድ ሰው ደግሞ ምናለኝ፣ እዚህ ነው አሜሪካ፣ አሜሪካ አንድ ሰው በእኔ አወራው ለእናቱ ማለት ነው። እና አንድ ሴት ሲያወራው ይሄ ሰውየው እንዲህ ታሪክ አለው እንዲህ ታሪክ አለው በ23 ቁጥር በቅዱስ ገርግሽ እንደ ምናምን ስትለው፣ ያ ሴትዮዋ ምን አለች? ራሱ ቅዱስ ገርግሽ ነው ያለችው። ያ የምትለው ንጹህ ነኝ እኔ። እውነት ልናገር ማለት ጉራ ሳይሆን ወይም ደግሞ ለራሴ ማድነቅ ሳይሆን ክፋት የለኝም ለሰው። እንዲህ ነው የሚቀርበው መጀመሪያ አባባል በንጽህና ሰው ሊጎዳ አልፈልግም። እዛ በጓሮ የሚያደርግ የነበርኩት በጊዜው ደግሞ በጉርምስና በራሴ አደርነው የሚጣና ነበርኩ። ለምሳሌ እንበል አንቺ እዚህ የሄድከህ አንድ ወንድ ልደበድህ ወይም የሆነ ነገር ሲፈልግ ወዲያው ወደዛ ሰው የሚያስገባኝ አይደለም፣ ግን ውስጠ ያለው ስሜት ለምን ትደበድበዋለህ? ያለንትን ብያዝ ስለ ሰው ነው ማለት ማለት ክፋት የሌለ እና ያ ሴትየዋም በዚህ ነው ራሱ ቅዱስ ገርግሽ ነው ያለችው ማለት ነው። ራእይ ስታየው ሁሉም ነገር በቅዱስ ገርግሽ ሁሉም ነገር በቅዱስ ገርጅ የኔ እንትኑም ነገራት። ያ ሰውዬው የሰማኸው አሁንም በመሰንጀር እንትን ያደረግ እሱ ለእናቱ ነገራት። እናቱ አሜሪካ ናት። እሷ ኖርዝ ካሮላይና የሚባል ሴት ናት። እኛ ቴክሳስ ናት። እና ሁሉ ነገር ስለ እኔ ስታናግረው ይህን ሰውዬው እንዳትተዋሉት፣ በቃ ሰው ነው በጣም ሰው ነው። ደግሞ የሞክረዋለው ትንሽ ነው። ይህን እንዳይሳሳት ባለፍኩበት የእድሜ ማለት ነው። ስለ መጠጥም፣ ስለ ቡና ቤትም፣ ስለ ሴቶች ምናምን ከእሱ እንዳትለይ። እሱ ወንድምህ ማለት እሱ ነው፣ ነጭ ነው ልቡ። አሁን ሰልጀር ሲያርግ ኦፕሬሽን በቃ ነገራት ነ ያለች። እኔ ዘመዴ እንዳስተዳደገ ማለት ነው። ዘመዴ ወይም የአባት ዘመድ ምናምን ሳይሆን ከእኔ ለምሳሌ አንቺ አሁን በኋላ ዘመዴ ነች። እንዲህ ነው አስተዳደገ። እሷ ደግሞ ዘመዴ ሆነች ማለት ነው። ስለ ቅዱስ ጊዮርጊስ ስለ አንድ ጊዜ ጸበል የሆነ ተለኮኝ ነበር።

እና በጨለማ ማለቂያ የሌለ ብርሃን ያየሁት ከዛ በኋላ ወደ ኪዳነ ምሕረት ሄድን። ኪዳነ ምሕረት አርብ ማታ ሄደን ቅዳሜ ትንሽ ስላመመኝ አልገባውም ነበር ያው ፍራቱን አለ ማመኖች አይደለም ፍራቱን ስላለ አልገባውም። ሰኞ ሲገባ በጣም ሲገባ ትንሽ ጫን ለማገባት እመቤቴ ኪዳነ ምሕረት እወድሻለሁ ድር ወድሻለሁ ከልቤ ነው የምወድሽ ብ እንዲ እልል እያልኩትና ያንትን በቃ እያመሰገንኩ ወጥ የጨረስኩት ከዛ ዳይሬክት ብርሃን አየሁት። በሁለተኛ ቀን እንደዛ እመቤቴ ኪዳነ ምህረት እመቤቴ ደከመኝ ምናምን እላታለሁ። ምን እንደደከመኝ ያው እሷ ነው የምታውቀው። ምን ያደለውም ከማንም በላይ በቃ ደከመኝ እመቤቴ አልቻልኩም፣ ደከመኝ ደከመኝ እላታለሁ። በዕለት አቀናጊን ሲገባ ማለት ነው፣ ልክ ሲገባ እንዲጨለማ ገባው አልቆየችም። ትንሽ ልክ ጨለማ እንትን ሲርድ እመቤቴ የኪዳን ምህረት ምስላ ኪዳን ምህረት በትልቁ ሲመጣ ብርሃን ራሱ እንደ ያስፈራል በቃ ጮራ ራሱ እንደዚህ እጃ ዘርግታ ያለው እንትኖቹ በጣም ያስተነግጣል። ልክ ሳየው ዳይሬክት ወደ ብርሃን ለተለም ወደ ብርሃን ገባት። እኔ እንዳልኩ ሰላሳ ሰባት አመት ነው ስጃራ ያጨስኩት፣ ቀላል አይደለም ሰላሳ ሰባት ከታናሽ ነው ጀመር እና ቲኬት ያቆረጥኩት ጊዜ ስንሄድ ቅዳሜ ነው ነበር ቅዳሜ ነበር አይደለ? ከዓርብ ዕለት ከሐሙስ ዕለት ስጃራ አላጨስኩም። ቲኬት ሲቆርጥ የአየርፕላን ማለት ነው ከሐሙስ ጀምሬ ስጃራ አላጨስኩም። ስንት ቀን ማለት እስከሚመለስ አስር ቀን ቀላል አይደለም። በእድሜ ስታየው ምክንያቱም አንድ ቀን ልተውም ቢሲበም አላቅም። ስለ ቅዱስ ገርግሽ ግን ሁሉም ነገር መጥታ እውነት መናገር መዋሽ መዋሽ ነው። ለንቺ ሳይሆን ስለ ቅዱስ ገርግሽ ነው የሚዋሽ ማለት ነው። ባለፈ ሁለት ጊዜ ሁለት ሲጃር አጭሳለሁ ማለት ሲረብሽን የሆነ ነገር ሲያስብ ብትን ይለኛል። ስለ በስ ጃራ ነው እንደ ቢሄን እንጂ መጀመሪያ ጥቅም የሚያገኘው ስጃራ ማለት ነው። ስጃራ 37 አመት ሲያጨስ አስር ቀን ራሱ ስንት ውጤት አለው ማለት ነው። ለወደፊቱም ስጃራ በዚህ አድርጌ መጠጡም፣ ከሴቶቹም፣ ምናምንም የባለግነት ስራ እንዲቆም አሁን የፈራሁ ነው። እንደ ድሮስ አይደለም። ለምሳሌ እንበል እኔ ደግሞ ምን አለኝ ሴቶቹ ይወዱኛል ማለት ሴቶች በፍቅር ይወዱኛል እና ያሳሳትኛል ሴት ደግሞ ተሳስተናች አይደለም አሁን ቆንጆ ሴት ካየሁ ደስ ትለሃል፣ አደለም? እንደ አካሄደ አሁን ደንታ የለኝም። ሴት ሲያዩ ስለ እህቴን እንጂ ስለ ሌላ አላስባትም። ይህን ለውጥ ራሱ እዩ። ስለ መንፈስ ቅዱስ ቅዱስ ጊዮርጊስ ነው። ለዛ አልነበርኩም። የሆነ ነገር ስታስብ ሷ በምን እንደቀረበችን ሴት ቶሎ ብለህ ነው የሚያውቃት። እኔ በፍቅር ነው ወይም በወንድምነት ያቀረበችን ወይም በሌላ ነው ቶሎ ብለህ ነው የሚያውቃት። የሴት ነገር አሁን ሲመጡኝ እንደ ድሮ አይደለም። አንድ ሴት በሌላ ስትመጣኝ አልተውም ማለት ነው። ወዲያ ወደ ክፉ ነገር ነው የሚወስዳት። ሷም እምቢ አትለኝም። የሰይጣን ስራ ነው። አሁን ግን ሴት ስትመጣን፣ ቆንጆም ብትሆን የሆነ ነገር እኔም በሚወደው ነበር ሲያየት እንደ እህቴ ሆና ትሰማኛለሽ። በቃ ያ ለውጡም ራሱ ይህንን ለውጥ ነው። ገባሽ? ከሴቶች ተገላግያለሁ ስለ ቃል ኪዳን ብቻ ለሚያስብ ማለት ነው። ያ ምንዝርና ነው ራሱ ለሴቶች መንዝ አመንዝራ፣ ሴተኛ አደራ ተብሎ ተጠርተዋል እንጂ በእኛም ቢጠራ እኮ እንደዛ ማለት ነው። እኔ ራሴ እንደዛ ነበርኩት። ከአሁን በኋላ እንደ እኔ እንጃ ሴት ሚስቴር ብቻ ካልሆነች ሌላ አትታኝ እንጂ እዛ አሜሪካ ማለት ነው እንኳን ነጮች አሉ ፈረንጆች አሉ። ደግሞ እሱ የከፋ ነገር ነው ከዚህ ማለት ነው። እዚህ እኮ ባህላችን ራሱ እንትን ጋይዳ አርጋ ይከለክላል። አይደለም እነሱን ባህልና የኛ ባህል ይለያያል። እና ይህንን አንደኛ ለውጥ ምስ ነው ነበር ሲጃራ ራሱ ቡና ቤት ራሱ ቡና ቤት ቡና ቤት እንደ ቤተክርስቲያን ነው የሚያውቋት። ቤተክርስቲያን ያለውቁት ቡና ቤት አድራለሁ። አንድ ቀን ለሱ አንድ ቀን ምን አሉት ሲቀልድ ማለት ነው ደምሳስ የት ነው ቤተክርስቲያን የምትሄደው አሉኝ? ቡና ቤት አለ አጠገብ ቤት እዛ ነው የኔ ቤተክርስቲያን እኮ እሱ ነው አልኩት። እዩ ራሱ ራሱ ቃሉም ራሱ ኃጢአት ነው አይደለም ግን የእኔ ካሄድ ነው የሚነግረኝ። እዛ ቡና ቤት ናዝሬት የሚባል ቡና ቤት አለ ከኔ አጠገብ። የት ቤተክርስቲያን ነው የምትሳለም ሲልን፣ እዛ ናዝሬት ቡና ቤት አልኩት። ለነሱ መሳቅ ነው፣ ከኔ የሚወጣ ደሎ ቃል ደግሞ ኃጢአት ነው። ግን ለእኔ እነዚያ አይመስለኝም። ገባሽ? እና እንዲህ ነው። በቸርችም አልሄድም የእኔ ቸርች ቡና ቤት ነው። ገባሽ? ከአሁን ባለ ቡና ቤት የሚባል ቅዱስ ገርግሽ ራሱ ጋይዳ ያደርገኛል ማለት ያግዛን። ቡና ቤት የሚባል አልሄድም ለምሳሌ በእንደሱ ነው ያደኩት። ጠላ ቤት እየጠጣሁት ቡና ቤት እየጠጣሁት እንደዛ ነው ያደኩት። እኔ አሁን ከፈለኩት አለ አይደለም፣ በአውድ አመት ጊዜ በቤቴ ገባሽ። ይህንን ራሱ ስ ለውጥ ነው ማለት ነው። ብርሃን እኮ እኔ በእኔ አንድ በት የሚከልጥ ብርሃን አይደለም። ለምን ለመግለጥ ራሱ አይደለም፣ ደግሜ ለማሰብ ራሱ የሚችል ብርሃን አይመስለኝም። የሚገልጠው እራሱ አይመስለኝም። ለምን ቤና አንድ ቤት ሚገልጥ ብርሃን አይደለም። ያን ስለ ብርሃኑ ግን ማለቂያ የሌለ ብርሃን ሁሉ ብርሃን ያሉ ያች ብርሃን ሳላያት ወጥቻለሁ እኔ። እንደዚህ በቃ አንዳንዶች እንደዚህ አታድርጉ፣ ሱሪ አትልበሱ፣ ይሄንን አታድርጉ፣ ፀጉራችን እንደዚህ ቀለም አትቀብጥ፣ ጥፍር ቀለም አታድርጉ፣ መሆናን ብለስ ጮ ምስክር እንደዛ እንትን ሲሉ ያው በእነሱ ላይ እንትን ብለው ይናገራሉ። በጣም ያው ተሰውሬ ያው ተሰውሬ ያለሁት ከልብሴ ጋር ትግባ ከማን ትግባ አላውቅም። ያኔ በርቤን ስታስር ተሰውሬ ያለሁት ተሰውሬ ያለው አልተሰማኝም። አምሳ አምሳ ሲሆን ግን በጣም እጮሃል። እስጀመር ተሰውሬ በጣም እጮሃል እጮህ እጮህ። ግን ያው እኔ በትግርኛ ስለሚያወራ አይሰሙኝም። እራሱ አገልጋዮች እራሱ ይሄን ይላችሁ አይሰሙኝ። ግን ስለጮ በጣም ስለሚያዩኝ እዚህ ጋር ነከሰ ይላል። እዚህ ጋር ያመመኝ ነው አልኩት። ምንሽ እስኪ አለኝና እዚህ ጋር ጠጋበል ሲለው አይ ለክፉ ለደጉ ልፍታሽ ይለኛና ሲፈታኝ ልክ ቁምጣይ ሲያርገው ግንጣና ነክሳኛለች። እዛ ቁምጣሽ ውስጥ ውስጥ ታይንታለች ቃጮህ ሄ

ወደዚህ ስትመለሽ ከሰማቱ በቃሽ የሚል መልእክት መቶልሽ ነበር። እኔ ራሱ ስጀምር በቃ ው በጣም ፍላጎት አለኝ ሌላ ጊዜ ፍላጎት በቃ ው እፈራለሁ። እየፈራት ራሱ በቃ ልቅር ዮርዳን ስገባ ለላለሁ በቃ ወደዚህ መጣለ ብዬሽ ሳያስብ ግን ያ በቃ ደስ ብለ ይገባለሁ። እንዲም በቃ እንዲ ካለፌ ራሱ የሆነ እንትን ካለብ ራሱ በጣም እናድዳለሁ። ለመጣት ራሱ ፍላጎት አልነበረኝም ለምን ተጠመቂ ቁጭ ከመቆታ አንጻር ከልጅ ጋር ስላልተመቸኝ ነው እንጂ እዛ እራሱ ቢቀመጥ እኔ ደስ ይለኛል፣ በጣም ከማንም በላይ። ይኸው ጸበሉ በቃ ያሰራሻልና በጣም ግን ያስደስተሻል፣ ደግሞ ከማንም በላይ ያው ብዙ ነገር ታይበታለሽ። ብዙ አይነት ነገር የሚያደርግልሽ ነገር ስላለ በቃ እኔ ደስ ይለኛል፣ እራሱ ቢኖር ደስ ታይናል። እኔ ጋንም እሳት ታይዋል፣ እኔ ማለት ጋንም እሳት አላየሁም፣ ግን ጨለማ ጨለማ ራሱ ክፉ ነገር ነው ማለት እንዳለሁ ለወሪ ፊቱም ቅዱስ ጊዮርጊስ ምሕረት እንድሰጠኝ እዚህ አካባቢ ነው ያለህና ለወደፊትም እንዳትመለስ እንዲለኝ መልእክት ሆኖ ይሰማኛል። ደግሞ አንድ ቄስ ይጠየቁት ነው የመጀመሪያ ያልኩት ማለት ነው፣ በፎቅ ምናምን እንደርግል እኔ እና ያ ቄስ ምናምን፣ የስ ያንተ ችግር ከተማ ነው ያለ። በእርግጥ ከተማ ነው ከተማ ሲመጣ ነው፣ ገጠር ቡና ቤት የለም ምንዝርና ብዙ የለም። እንደ ከተማ አይደለም። እኔ የከተማ ተወልጃ ስላደግኩት ወደ ምንዝርና ወደ ሴቶች ሄዳለሁ፣ ወደ ቡና ቤት ሄዳለሁ። ልክ እንደዛ ነው ያ ከተማም ሁሉም ነገር ግን ትንሽ ትንሽ ጨለማ ያየሁት ደግሞ በዚህ ተከብቤ ስላለሁት ከዚህ እንድትወጣ እንዳለኝ ቅዱስ ገርግሽ ገሃነም አላየሁት፣ ብርሃን አየሁት፣ ጥሩ ነገር ማለት ያ ትንሽ ትንሽ ጨለማ ያለሁት ገና አልጨረስክምና ከዚህ መውጣት አለብህ ትወጣለህ እያለን ቅዱስ ገርግሽ ነው ማለት ነው። ገባሽ የኔት እና ሌሎች ገሃነም ያዩ ነው መንግስተ ሰማይ ያዩ ነው። ከገሃነም ኑሮ ወደ ስልክ ቅዱስ ጊዮርጊስ ፈውሳቸው ወደ መንግስተ ሰማይ እንዲወርሱ፣ ያው ማለት ከነበርኩበት አንጻር እንዲሁም እኔ ሰማዕቱ በጣም ለምን እኔ በቃ በአንድ በቴ ራሱም የሚገልጸው ነገር አይደለም። የሆነ ከነበርኩበት አንጻር ወደ ሌላ ሃይማኖት ሄጄ ወይ ሌላ ህይወት ነበረኝና እንደ ሰው ራሱ ቢሆን ነበር፣ አለወጣም ነበር። እዛ ያው ከስራ አንጻር ከ የነበርኩበት የሃይማኖት ይክጂ ወደ ሌላ ሃይማኖት የሚሄድ ራሱ ያው ክፉ ነገር አላየሁትም። እግዚአብሔር ይመስገን ፋላ አላየሁትም። ማለት ያው ጨለማ ከጨለማ የከፋ ነገር የለም። ጨለማ ማለት ከባድ ነው በጣም ከማንም በላይ ማለት ነው። አሁን ግን ፈጣ እግዚአብሔር ግን እንደ ሰው አይደለም። ያው ከስራ አንጻር አይተህ ራሱ እኮ ጨለማ በጨለማን ትብብካ ብርሃኑ ማለቅ የሌለ ብርሃን አይቼ ነው የወጣሁት። ብርሃኑ ግን በቃ በአንድ ወት የሚገለጥ ምናባስ አይደለም። ልንገርህ የከፋ ነገር እኔ የሚልሙነው ለቅዱስ ጊዮርጊስ እሰራለሁ ግን ገንዘብ የት እንዳደርገው አላቀው። ይህንን ገንዘብም ለበረከት እንዲያደርግልን እያልኩ ነው። አሁንም እዩ እንዳልኩት ማለት ነው። ለምሳሌ ነገ የሚመጣ ፋሲካላ አይደለም፣ ለልጆች ነው ለእንትኑ ገንዘብ ላኩልኝ እያልኩ ነው። ራሱስ ጀምረዋል ማለት ነው። እዚህ ሁኜ በአሜሪካ አድርጌ ወደ ቤተሰብ ለፋሚሊ ገንዘብ እንድልህ ገንዘብ ራሱ አይታዘዝም ነበር፣ አይቆጥብም፣ አይዝም የት እንደሚበተን አላቆም እና እንዲሁም ራሱም ገንዘቡ ምንትን እያደረገኝ ማለት ነው። ቅዱስ ጊዮርጊስ እና ሁሉ ሰው ቢሄድ እኔ ደስ ይለኛል።